የማንሰራራ ዘመን ላይ የምትገኘው ኢትዮጵያ በርከት ያሉ የሀገሪቱን እምርታዊ እድገት ሊያረጋግጡ የሚችሉ ፕሮጀክቶችን ተግባራዊ በማድረግ ላይ ትገኛለች። በተለይ ሀያ በመቶ የሀገሪቱን ጥቅል ምርት ድርሻ የያዘው የኮንስትራክሽን ዘርፉ የኢትዮጵያን እድገት ለማላቅ እንዲረዳ በቅርቡ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሽቲቭ ይፋ ተደርገዋል። የዚህ ኢኒሽቲቭ አካል የሆነውና ለሀገራዊ ጥቅል ምርት ዘርፉ የሚያበረክተውን አስተዋጽኦ ወደ ሀያ አራት በመቶ ለማሳደግ የሚያስችለውን የኮንስትራክሽን ቁጥጥር መረጃም ስርዓት ይፋ ሆኗል። የከተማና መሰረተ ልማት ሚኒስትር ለከተሞች እድገትና የተቀናጀ መሰረተ ልማት ግንባታ ጉልህ ሚና የሚጫወት መሪ ተቋም እንደመሆኑ መጠን ተቋማዊ ሪፎርሞችንና የአሰራር ስርዓቶችን ማዘመን የዋናው ተልዕኮ አካል አድርጎ እየተንቀሳቀሰ በሰፊው ይገኛል። በይፋ ወደ ተግባር የምናስገባው አይነት የዲጂታል ፕላትፎርም አገልግሎት አሰጣጥን በማሻሻል ዘላቂነት ያለው የኮንስትራክሽን ኢንዱስትሪ እድገትን በማረጋገጥ ና ተጠያቂነት ያለው የፕሮጀክት አስተዳደር እንዲሰፍን በማድረግ ረገድ ጉልህ ሚና ይጫወታል። 20ርት የሀገሪቱን ኢኮኖሚ የሚሸከመው የመሰረተ ልማትና የግንባታ ዘርፍ ነው። ስለዚህ በጣም ትልቅ የኢኮኖሚ እንትን መሰረት ነው። በጣም ብዙ ባለድርሻ አካላት አሉ። ኮንስትራክሽን ካምፓኒዎች ደረጃ የሚሰጣቸው ትሰማ አለ አይደል? ደረጃ ሁለት፣ ደረጃ አንድ እነሱ ላይሰንስ የሚወስዱት ከዚህ ስርዓት ነው። ውስጡ ያሉ ባለሙያዎች ሲቪል መሀንዲስ ሳኒተሪ ዲዛይን የሚሰራው ኤሌክትሪካል መሀንዲስ ሁሉ ላይሰንስ የሚወስደው የሙያ ፍቃድ የሚወስደው ከዚህ ሲስተም ነው። የኮንስትራክሽን ዘርፉን ዲጂታላይዝ በሆነ መንገድ በማዕከል የሚመራ ለማድረግና ለፖሊሲ ግብአት የሚሆን መረጃን በማደራጀት ረገድም ስርዓቱ ወሳኝ ነው። የዲጂታል ኢትዮጵያና 2030 እቅድ እንዲሳካ የራሱ ሚና የሚጫወተው የኮንስትራክሽን ቁጥጥር መረጃ ስርዓቱ በውስጡ ከ26000 በላይ የዘርፉን ተቋማት መመዝገብ ይችላል። ሲስተሙ ባለድርሻ አካላትን ያስተሳሰረና የተገልጋይ የፋይዳ መለያ ቁጥር አስገዳጅ የሚያደርግ በመሆኑ ሐሰተኛ ሰነዶችን ተጠቅሞ አገልግሎት ማግኘትና ብልሹ አሰራር ትርጉም ባለው መልኩ እንዲቀንስ ያደርጋል። ይህም የአገልግሎት ጥራትን ማሻሻል፣ የተገልጋይ እርካታን የሚጨምር ይሆናል። የኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተም ዘርፉ የሚመራባቸው ስታንዳርዶችን ከማስተግበር፣ በቁጥጥር ተግባሩ ላይ ግልጸኝነትን ከማስፈን የስራ ተቋራጮችን አማካሪዎችን እና የባለሙያ የሙያ ስነ ምግባር ከማነጽ አንጻር ጠንካራ መሳሪያ ሆኖ ያገለግላል። ትምህርት ላይ መጭበርበር እንዳይኖር ከትምህርት ሚኒስቴር ጋር ተያይዟል። አይደንቲቲ ላይ መጭበርበር እንዳይኖር ከናሽን አይዲ ጋር ተያይዟል። የካምፓኒ ፕሮፋይል ላይ የገቢ መጠን ምናምን ላይ መጭበርበር እንዳይኖር ከገቢዎች ጋር ተያይዟል። ሲስተሙ ተናበበ ማለት እዛ ሲስተም ላይ መጠራጠር፣ አለመተማመን አይኖርም ማለት ነው። ባለኮንትራክተሩም ይጠቀማል፣ ባለሙያውም ይጠቀማል። የኮንስትራክሽን ስርዓቱም በደንብ ትራንስፓረንት ይሆናል። በከተማና መሰረተ ልማት ሚኒስቴር በኢትዮጵያ ኮንስትራክሽን ባለሥልጣንና በኢንሳት ትብብር የለማው ስርዓቱ የሳይበር ጥበቃ ማረጋገጫ ዋስትና ያለው ነው። የግንባታ ቁጥጥር መረጃ ሶፍትዌር የዘርፋችንን የትራንስፎርሜሽን ፍኖተ ካርታ እና ኢኒሺቲቮችና ለባለሥልጣኑ በደንብ ቁጥር 524 2015 የተሰጡትን ኃላፊነቶች በግልጽነት፣ በጥራት፣ በብቃትና በብቃት ተፈጻሚነት እንዲኖረው ወይም እንዲያሳልጥ ተደርጎ በዘጠኝ ንዑሳን ክፍሎች እና የሳይበር መጠበቂያ ስርዓት ተበጅቶለት እየተገነባ ነው። ይህን ሲስተም ሲገነባ ጎን ለጎን የሳይበር ገቨርነንስ ሰነዶች አብሮ የተዘጋጁ አሉ። ሲስተም መገንባት ብቻ ሲሆን ያን ሲስተም ታስተዳደርበት ስርዓት ያስፈልግሃል። እውነተኛ በቃ ይሄ ምንድነው የሚባል ስስቴይነብል ለረዥም ጊዜ የሚቆይ ሲስተም የሆነው እንደዛ ሲሆን ነው። የኮንስትራክሽን ቁጥጥር የመረጃ ስርዓቱ የኮንስትራክሽን ዘርፉ ላይ የሚነሳውን ብልሹ አሰራር ለማስቀረትና መፍትሄ ለመስጠት አቅም የሚፈጥር ሲሆን የመረጃ ሉዓላዊነትንም ለመጠበቅ ያግዛል።